ፍትሐዊ ምርጫ ምን ማለት ነው? መራጩ ሕዝብ ሲሆን ተመራጩ፣ ለሕዝብ ሲያገለግል አስመራጩ ደግሞ ገለልተኛ ሆኖ ሂደቱን ሲያስተናግድ አይደለም? ምነ የተከበራችሁ ኢትዮጵያውያን ሙስሊም ወንድምና እህቶች ለዘመናት በሰላምና በመተሳሰብ የኖረው ማህበረሰባችን ዛሬ በገዛ ተቋማችን ውስጥ ፍትሐዊነት ሲጓደል ማየት እጅጉ ያሳዝናል። ዛሬ ይዤላችሁ የቀረብኩት መረጃ ስለ መጅሊሱ ምርጫ እጅግ አሳሳቢና አስደንጋጭ እውነትን ያጋልጣል። እውነቱ ሲጋለጥ በቀጣዩ ምርጫ ላይ ያለውን ተስፋችንን ጥያቄ ውስጥ ይከተዋል። ርብርቡ ቀጥሏል። ነገሩ የነብስ አድን ጥሪ ይመስላል። አልሞት ባይ ተጋዳይ ይመስላል። ልክ በዚህ ቀን ትሞታለህ ተብሎ እንደተነገረው ህመምተኛ የሚይዙት የሚጨብጡት ግራ ገብቷቸዋል። የአስራ አራት ዓመት የውሸት ህመም ዘንድሮ ወደ ካንሰርነት አድጎ ሊያጠፋቸው መሆኑ እጅጉን አስፈርቷቸዋል። ደሞዝ እየከፈሉ ሺዎች ቢያስዋሹ ኢኽላስን ከእውነት ጋር በያዙ ካላቸው እያወጡ በታገሉ ጥቂት ሪጃሎች የቆለሉት የውሸት ተራራ ላያቸው ላይ ተንዶ መላቅጡ ግራ ገብቷቸዋል። የተኙ አህዮቻቸውን ማናፋት ጀምረዋል። ቁርአንን እንደወረደ ተርጉመው አላህ ፍጡር ጋር ያመሳሰሉ ሁላ ምርጫ በኢስላም ብለው ተዕዊል ለማድረግ ይኳትኑ ይዘዋል። ደሞ እንደ ጻዲቅ የሚሰራቸውና ጨቁነው ሲያበቁ በአፍ ሳይሆን በተግባር አክፍረው ሲያበቁ አህባሽ የሚል ያረጀ ያፈጀ አጀንዳ መዘው ተከስተዋል። አስለን ያኔም በውሸት የተገነባ ትርክት ድጋሚ ይዘው ተከስተዋል። ጉደኛ ናቸው። የሚገርመው ያኔ ያሉት አህባሽ ሴት ታሰግድ፣ ሪባ ሀላል ነው ይላል ነበር። የዘንድሮን አህባሽ ግን በተክፊር ብቻ ይከሱታል። ያው ኡማውን ሾርት ሚሞሪ ነው ብለው ሰለሚንቁ እንጂ ከኡማው መሃል አንድ አህባሽ ሴት ታሰግድ ያለ አለ ወይ? የ2004ቱና የ2017ቱ የአህባሽ ትርክት ተለያየብኝ ብሎ ይጠይቀናል ብለው አለማሰባቸው። እንደ ኡማ ለህዝበ ሙስሊሙ ንቀታቸውን አንድ ማሳያ ነው። ያ አፈቀላጤ መጣና ሱፊያዎች ጋር ችግር የለብንም ከአህባሾች ጋር እንጂ ይለሃል። ብልጥ ሆኖ አህለሱናውን ሱናውን ቀደምት ሙስሊሙን ሊከፋፍል እኮ ነው ያልገባው። ነገር ግን በመንገዱ ላይ ያለን በአንባቢዎች በመሻይኮች መንገድ ላይ ያለን አንድነን። ነን በተራ ዲስኩር የማንበተን በአላህ መንገድ ላይ የተያዝን አለቶች መሆናችንን ነው በውሸት የተገነባው በዙልም የፏፏው ኒፋቃዊው መጅሊስ የአምሳ አምስት ቀን ቀርቶታል ያው መጅሊሱ መራጭ እኔ ነኝ ተመራጭም እኔ ነኝ ታዛቢም እኔ ነኝ እያለ ነው ቅሉ ያው የምርጫው ፕላትፎርም ይናገራል በመሰረቱ የጊዜ ቆሻሻ ሆነና እንጂ ለምርጫ ተወዳድሮ በኮሮጆ ተመርጦ መሪ የሆነ በታሪክ ዲነል ኢስላም አይቶ አያውቅም። ሰሞነኛ ነው ክፉ ቢድዓ እውነት ግን ያሸንፋል። ማታለሉ ዛሬም እንደ ትላንቱ ቀጥሏል። ማጭበርበራቸው በራሳቸው ሰዎች የተጋለጠባቸው መራጭ፣ አስመራጭ እና ታዛቢዎች ራሳቸውን ያደረጉት ሰዎች አሁንም የእኛ ሰው የሚሉትን በመምረጥ በየአዳራሹ ራዕያቸውን አስፍተው በመዘርዘር ላይ ናቸው። ትንሽ አፍረትም መሸማቀቅም አይታይባቸውም። መግለጫው ምናልባትም ስለነሱ ደጋግመው የሚያሞግሱ እረፍት አልባ የኡማውን ሸክም የተሸከማችሁ ታጋዮች ማለት የማይችል ከሆነ ወደ አዳራሹ መግባት የማይችልም በሁሉም መመዘኛ ከውሃ ብያ ብቻ የተሰባሰቡት የኢብራሂም ቱፋው ስብስብም ሆነ በብልሹና ዝርፊያ ላይ የበረታው የሱልጣን አማን ስብስቦች ከሰሞኑ ደግሞ የአህባሽ አጀንዳ መዘው ግሩፓቸው ዘራፊል ዘንድ የማይቋረጥ ጥሪና ጩኸት በተቆጣጠሩት መስጂድ እንመርጣለን በሚሉ እጩዎቻቸው እንዲሁም ለነሱ ባላቸው ቅርበት የተነሳ ስለማያውቁት ሐዲስ ሁሉ የተሳሳተ ትርጓሜ በመስጠት ዘለው አህባሽ በማለት ማወራረጃ እያደረጉ ያሉ ጎረምሶች በዝተዋል። የአህባሽ የ14 ዓመት የኋላ አጀንዳና የፈጠራው ክስ ለምን እንደሆነ ግልጽ ነው። ከተቻለ ሱፍያውን መከፋፈል፣ ካልተቻለ ጭፍን ደጋፊዎቻችንን ማነሳሳትና ወንጀላቸውን የሚያስረዳ ወይም ወንጀላቸውን የሚያስረሳ አጀንዳ መፍጠር ብቻ። በአደባባይ ለተለቀቁት አሳፋሪ ስግብግብነትና ራስን የመጥቀም ሱስ መሸሻ ለማድረግ ወደኋላ የውሸት ክስ በመምረጥ ሰምተ ነው የማናውቀውን አጀንዳ ተራ ሳይጠብቁ በየመስጊዱ ተነስ የሚል ጥሩምባ እየነፉ እንዳለ ተገልጿል። ዳሩ የሚስጥሩ ቁልፍም ከራሳቸው ቤት እራ በዛችሁት ባይ ያወጣው ሐቅ ቢሆንም ዑለማም ራሳችንን ከተዋሰጭም እኛ ብቻ ነን። መግለጫ ሰጭና ሚዲያ መራጭም እኛ ነን ባዮች ዛሬም ጠንከን የሌለው ምርጫ ለማድረግ እየተጣደፍን ነው በማለት ላይ ናቸው። እነሱ ቤት ስለ ሙስና፣ ስለ ዝርክርክ አሰራር፣ ስለ ህገ ወጥ አካሄድ መጠየቅ አይቻልም። ያንን ሊጠይቅ የማይችል ሰው መጀመሪያውንስ ወደ አዳራሹ ማን ያስገባዋል? እነሆ ዛሬ ደግሞ የፌዴራል መጅሊስ ዑለማ ጉባኤ የተባለው ስብስብ ስለ ምርጫ ሰጠሁት ያለውን ፈትዋ ይተነዋል። በአጭሩ ፈትዋው አሁን ያለውን መጅሊስ ለማስቀጠል የታለመበት ሀተታ እንደሆነ ማንም ሰው መረዳት እንደሚችል እርግጠኛ ነኝ። የመጀመሪያው ጉዳይ ፈትዋ ሰጪ የተባሉት ግለሰቦች በየትኛው መስፈርት እንዲሁም እንዴት እንደተመረጡ እንደ ህዝብ የምናውቀው ነገር የለም። ስንት ለመሬት የከበዱ ዑለሞች ባሉበት የሀበሻ ምድር በአራት ለአራቱ የዑለሞች ውይይት ላይ ማንነታቸው ፍንትው ብሎ የወጣው ጄላን ከድርና ሙሐመድ ሐሚድ ዲን የሀገር አቀፍ ዑለሞች ጉባኤ ቁጭ ሆነው ሳያቸው በጣም ተሳቅቅ ያለው በወቅቱ ጄላን ገመዳ የአሽዓርያ መንገድ ዘመን ያለፈበት ነው። እኛ ያልነውን የምትቃወሙ ከሆነ የጠቅላይ ሚኒስተሩን የመደመር መርህ አልተቀበላችሁም ማለቱን ሁላችንም በቪዲዮ አይተናል። እስኪ ያስቡት፣ ስለ እስልምና እንድትሞግት ተወክለህ ቀርበህ በፖለቲካ ማስፈራራት። በአጭሩ አራት ለአራቱ ውይይት ላይ የነበሩ ሰዎች ቪዲዮው ለህዝብ ቢቀርብ በአደባባይ እርቃናቸውን እንደሚቀሩ እርግጠኛ ነኝ። ሌላው ባወጡት መግለጫ ላይ በሀገራችን እስላማዊ መሪዎችን በምርጫ የማምጣት ልምድ እንዳለ ጠቅሰዋል። ለመሆኑ ህዝብ ይምረጥ የሚለውን ሀሳብ ያመጣው ማን ሆኖ ለዘመናት የሙስሊም መሪዎች በሀገራችን ሲመርጥ የነበረው በዑለሞች ውሳኔ እንጂ ህዝብ በነቂስ እየመረጠ አልነበረም። መጅሊሱም ቢሆን እስከ 1983 ሲጓዝ የነበረው በዑለሞች ይሁንታ የነበረ ሲሆን ከዚያ በኋላ የውሃብያ አስተሳሰብ አገራችን መግባቱን ተከትሎ መጅሊሱ በህዝብ ካልተመረጠ እየተባለ ይሄው እስካሁን ድረስ እየታመስን እንገኛለን። እንዲሁም በፈተዋቸው ለምርጫ መጓጓትና መስገብገብ ተገቢ አይደለም ያሉት ንግግር ጥሬ ቃሉ እውነት ቢሆንም ከመጅሊሱ ጠቅላላ ጉባኤ ላይ 59% የሚሆነውን ለመጠቅለል ያሰፈሰፈው የዑለማ ምክር ቤት ይህንን ሲል መስማት በጣም ያስተሳዝባል። ቢያንስ ህዝብን ባይፈሩ ሽበታቸው ማፈር ነበረባቸው። ሐምሌ 11 2014 ሸራተን ሆቴል እርስ በርስ ተመራርጠው የመጅሊሱን በር ገንጥሎ የገባው ማን ሆኖ ነው? ይህንን ፈትዋ ሰጠን የሚሉት ግለሰቦች አይደሉም ወይ? የመጅሊሱን ወንበር ይዛችሁ ያላችሁት በየትኛው የሸሪዓ ማስረጃ ላይ ተመርኩዛችሁ ይሆን? እንደውም እናንተ ማለት እኮ በመፈንቅለ መንግሥት በምትታወቀው የአፍሪካ አህጉር መፈንቅለ መጅሊስ ያደረጋችሁ መሆናችሁን ልንነግራችሁ እንወዳለን። ውደዱም ጥሉ መጅሊሱ ባለቤት አለው። በመሐመድ ዘክረዲን የፈትዋ ልምድ ያልወረደ ኒካ አለሁ እንደማለት ነው። ሚያዚያ 23 2011 የተበተነው አመራር የመጅሊሱ ባለቤት ነው። ከዚያ በኋላ የመጣው ሁሉ ህጋዊ ያልሆነ ስብስብ ነው። ምክንያቱም በኒካህ ላይ ኒካህ ሐራም ስለሆነ። እንግዲህ ስለ መጅሊሱ ምርጫ ፈትዋ የሰጡ ሰዎች ሚዛናዊ ቢሆኑ ኖሮ ፈትዋቸው ሊሆን የሚገባው መጅሊሱ ያልወረደ ኒካህ ስላለው ምርጫ ቢደረግም ጋብቻው ስለማይጠና ወደ ቀድሞ ባለቤቱ ይመለስና ውሉን በህጋዊ መሰረት ይቅደድ ነበር። ግን ምን ዋጋለው ይህንን የማድረጉን ተውፊቅ አላህ አልገጠማቸውም። ሌላው ለማስረጃ ይሆናል ብለው ሰይድ አቡበከር በሰሃቦች መመረጣቸውን ገልጸዋል። መልሶም አቡበከር የተመረጡት እኮ ነቢያችን ሰለላሁ አለይህ ወሰለም ስላለፉ ነው እናንተ ግን ከመጅሊስ ግልበጣ እስከ ምርጫ ያስቀመጣችሁ ነገር ማን የሙስሊም መሪ ሞቶ ነው ህጋቢው የመጅሊሱ ፕሬዝዳንት የሆኑት ዶክተር መሐመድ አሚን ጀማልም ሆኑ ከዚያ በኋላ የመጡት ሙፍቲ ሐጅ ዑመር በህይወት አሉ እኮ ለመሆኑ ሰለምርጫ ፈትዋ የሰጠው የዑለማ ስብስብ አሕመድዲን ጀበል ነቢያችን ሰለላሁ አለይህ ወሰለም ሰለምቴ ብሎ ክብራቸውን ሲያጎድፍ የት ነበር? ወይስ የፈትዋውን ወረቀት እየከተበ የሚሰጣችሁ እሱ ይሆን? ስለ ምርጫ ፈትዋ የሰጠው የዑለማ ስብስብ በተለያዩ መስጊዶች ሁከትና ትርምስ ሲፈጠር የት ነበር? እዚሁ አዲስ አበባ ዓሊ መስጊድ ሰው በሰንጢ ሲቀደድ፣ የሰው ዓይን ሲጠፋ፣ ተንታ ላይ ሙስሊሞች መውሊድ ላይ በመርዝ አለቅን ሲሉ፣ ደሴ ላይ ኢማም ከመስጊድ ተባሩ፣ መንገድ ላይ የሞባይል ካርድ ሲሸጥ የአቤሎ ላይ መውሊድ የሚያከብሩ በድንጋይ ሲወገሩ ጎንደር ላይ ያሉ ሐሪማዎች ሲፈራርሱ የት ነበር? አሁን እነዚህን ሰዎች ከሰብአዊነት ሰፈር ሸሽተዋል ብለን አሁን እነዚህን ሰዎች ከሰብአዊነት ሰፈር ሸሽተዋል ብንል ይፈረድብናል ወይ? ስለ ምርጫ ፈትዋ የሰጠው የዑለማ ስብስብ የመጅሊሱ ገንዘብ ያለ አግባብ ሲባክን የት ነበር? እነ ቃል ኪዳን ሐሰን ከሐጅ ገንዘብ ላይ 80 ሚሊዮን ብር እንደተሰወረ እዚሁ ማህበራዊ ሚዲያ ላይ በአደባባይ ነግረውናል። የአዲስ አበባ መጅሊስ በድርቅ ለተጎዱ የቦረና ሰዎች የሰበሰበው ከ20 ሚሊዮን በላይ ብር በአግባቡ ኦዲት እንዳልተደረገ በአደባባይ ሰምተናል። ዑለማነን ካሉ ተው፣ የሙስሊሞችን ንብረት ማባከንም ሆነ መዝረፍ ሐራም ነው ብሎ ፈተዋ ከመስጠት ምን ከለከላቸው? ወይስ እጃቸው አለበት? እንደ አጠቃላይ የዛሬውን መግለጫ ፈትዋ ብሎ ለመቀበል የሚችል ሕሊና የለኝም። በብሔር ስብጥር ለሚዋቀር መጅሊስ ለማጎብደድም ዝግጁ አይደለሁም። የሆነው ሆኖ ግን ወቅትና ጎርፍ ያመጡትን ቆሻሻ ይዘው ማለፋቸው አይቀርም። ሳዑዲ አረቢያ ላይ ዑለማንን ብለው ሲያምሱ የነበሩ ግለሰቦች ዛሬ የት እንዳሉ ማስተንተን ያስፈልጋል። በየ10 ዓመቱ ዕደት ለነውጥ የማይዳረግ የተረጋጋና የሰከነ ለሁሉም ሙስሊሞች በእኩል አገልግሎት የሚሰጥ በመዛሐብ ወይም በአቂዳ ወይም በሌላ መመዘኛ በሌላ መመዘኛ መድሎ የማያደርግ ጠንካራ ተቋማነት የሁሉም ሙስሊም ፍላጎት ነው። ይህ ይሳካ ዘንድ ሁለት እርምጃዎች ይጠበቃሉ። አንድ፣ ያለፉ ስህተቶችን ማረምና፣ ሁለት፣ ቀጣይ ሂደት ቅቡልና አካታች መሆኑን ማረጋገጥ። ያለፉ ስህተቶችን ማረም የተፈጠረን ቅራኔን ያረግባል፣ ቂምን ይሽራል። ቀጣዩን ሂደት ቅቡልነት ባለው ሁኔታ መምራት ደግሞ የወደፊቱን ብሩህ በማድረግ አንድነትን ያጠነክራል። ያለፉ ጥፋቶችን የማረሙ ሂደት ቀላል ይሆን ዘንድ የጥፋቶቹን ጥልቀትና ስፋት የሚያሳይ ዝርዝር የመነሻ ጥናት ለሰላም ሚኒስቴር፣ ለፌዴራል መጅሊስና ለሚመለከታቸው ሌሎች አካላት የገባ ሲሆን በጎ ምላሽ በፍጥነት ይጠበቃል። ተስፋም ይደረጋል። በዚህ የበደል መረጃ የሚሰጠው ምላሽ በወደፊቱን አቅጣጫ የሚበይን ይሆናል። ለማንኛውም እነዚህን ዓላማዎች በማሳካት ቀጣይን ዘመን ብሩህ ለማድረግ የቅን ልቦችን ሁሉ ተጠራርቦ መወያየት፣ መተባበርና ጥረት የሚጠይቅ ሲሆን በዚህ ረገድ የበኩሌን ለማበርከት ያለኝን ዝግጁነት እገልጻለሁ። ቀጣዩን ሂደት ጤናማ ከሚያደርጉ ጉዳዮች መካከል አንዱ የመጅሊሱን የምርጫ መመሪያ ማስተካከል ሲሆን ይህን በተመለከተ በሀሪማ ቲቪ የቀረበው ሂስ በጽሁፍ ሲሰናዳ የሚኖረውን ጠቀሜታ የጠቆማችሁን ወንድሞችን እያመሰገንኩ ከዚህ በታች በተገለጸው የቴሌግራም ቻናል አጭር የግምገማ ጽሁፍ እንዲሁም ለማነጻጸር ይረዳ ዘንድ የምርጫ መመሪያውን